የትዕግሥተኛን ምንዳ እጥፍ ድርብ ታጋሾችንም የራሱ ምርጥ ባሮች ላደረገው አላህ ስብሓንሁ ወተዓላ ከፍ ያለ ምስጋና ይሁንለት። የሰው ልጅ ወደ ዝህች ዓለም ከመጣ ጊዜ ጀምሮ ይብዛም ይነስ የፈተና ደረጃውም ይበላለጥ እንጂ ፈተና አለበት። አላህ ስብሓንሁ ወተዓላ እንዲህ አላ።

በሌላም አያ ወለነብሉወነኩም ሓታ ነዕለመል ሙጃሂዲነ ሚንኩም ወሷቢሪነ ወነብሉወ ከናንተም አኽባረኩም ከእናንተም ታጋዮችንና ታጋሾችን እስከምናውቅ ወሬዎቻችሁንም እስከምንገልጽ ድረስ በእርግጥ እንሞክራችኋለን። ሱረቱ ሙሐመድ አንቀጽ 31 የሰው ልጅ በዚች ዓለም ላይ በሕይወት እስካለ ድረስ ሁሌም ፈተና አብሮት አለ። የዱንያ ቀናትም አንድም ለእኛ አሊያም በእኛ ናቸው። ብልህ ሰው የዱንያ ቀናት ተራ በተራ መሆናቸውን ያውቃል። ስለሆነም ዛሬ ቀኑ ለእኔ ሆኗል ብሎ በደስታ አይንጸባረቅም። ሐሴቱም ከልክ አያልፍም። ቀንከሱ ፍላጎት አንጻር ተቃራኒ ወይም አጌንስት የሆነ እንደሆነ ደግሞ ድንጋጤው ከልክ አያልፍም ፈጽሞ ከአላህ ስብሓንሁ ወተዓላ እዝነት ተስፋ አይቆርጥም። በዱንያ ላይ በህይወት እስካለን ከሥራ ባህሪያችን ጋር በተያያዘ መልኩም ሆነ በሌላ በብዙ ፈተናዎች ውስጥ እናልፋለን። እየሰራን እንከስራለን። ከበሽታ እየተጠነቀቅን እንታመማለን። እየለፋን ውጤት ልናጣ እንችላለን። ሰዎች የዚህችን ዓለም የኑሮ ውጣውረድ ለማሸነፍ የሕይወት መስመራቸውንም ለማቃናት ከሀገር ሀገር ይዘዋወራሉ። ከዚህ ጫፍ ወደዚያኛው ይሄዳሉ። ሥራም ይለዋውጣሉ። ይህም የሚሆነው አንድም ኑሮን አሊያም አየርን አሊያም ሌላ ነገር ለመለወጥ በማሰብ ነው። ቢሆንም ታዲያ የቱን ያህል ቢጓዙም ከዱንያ ክልል መውጣት አይታስብም። ሰማያዋም ምድሯም ባህሪዋም ያው ነው። በደረሱበት ሁሉ ካሰቡበት ለመድረስም መንገዱ አልጋ ባልጋ አይደለም። ህይወት ስኬትን እንደያዘች ሁሉ ውድቀትም የጎንዮሽ ባህሪዋ ነውና አንዱን አንስታ ሌላውን መጣሏ የተለመደ ነው። መሰናክሎችን ለማለፍ ሆነ ተሳክቶልን መሰናከሉን ካለፍን፣ ወይ ደግሞ አቅቶንም ሐሳባችን መስመር ካልያዘ ሶብር ሶብር ሶብር ወይም ትዕግስት በእጅጉ የሚያስፈልገን ስንቅ ሆኖ እናገኘዋለን። ስለ ሶብር ወይም ትዕግስት ከቁርአንና ከሐዲፍ ከዑለማዎችም ሆነ ከሌሎች ታላላቅም ሆኑ ተራሰዎች ብዙ ብዙ ሰምተናል። በየ አጋጣሚዎችም አንብበናል፣ ተመክረናል። አስፈላጊነቱን ስለተረዳን ለሌሎች ነግረናል፣ ዘክረናል። ትልቁ ጥያቄ ግን ይህንን ለሰዎች የመከርነውን መልካም ልብስ ያማረ የሆነውን የትዕግስትን ካባ ለራሳችን እንዴት እንልበስ የሚለው ነው። በሕይወታችን ትልቅ ጠባሳ ጥለውብን የሚያልፉ አሳዛኝ ክስተቶችም ሆኑ ሌሎች ትናንሽ ሙሲባዎች በደረሱብን ጊዜ እንዴት ልናልፋቸው እንችላለን? ሶብር ወይም ትዕግስት ማለት በሕይወት ጎዳና ላይ ዘና ብለን በመጓዝ ሳለን ድንገትና ሳናስበው ማንኛውም አይነት ሙሲባ ወይም ችግር ባጋጠመን ጊዜ ውስጥን ማረጋጋት፣ ሕመምንም ችሎ መዋጥ፣ የአላህንም ክፍፍልና ውዴታ ካላንዳች ውስጣዊ መቆርቆር መቀበል ብሎም ከዚህም አልፎ ለአላህ ስብሓንሁ ወተዓላ ምስጋናን ማድረስ ነው። ሰብር አድርጓል ወይም ሰብረኛ ነው ሊባል የሚችለውም ሰው ችግር ባገኘው ጊዜ አላህን ስብሓንሁ ወተዓላ ለማማረር ብሎ ከምላሱ መጥፎ ንግግር የማይወጣ በእጁም ሆነ በሌላ ነገር እራሱን ለመጉዳት የማይነሳሳ ነፍሱንም አላህ ስብሓንሁ ወተዓላ የወደደላትንና የመረጠላትን ነገር ትጠላ ዘንድ እድልና ክፍተት የማይሰጣት ነው። በተለይ ጉዳቱ ባገኘው ቅጽበት ወዲያውኑ ይህን ያደረገ ሰው በርግጥም ከአላህ ስብሓነሁ ወተዓላ የተሰጠውን ፈተና በብቃት አለፈ። አላህንም ሆነ ስራ ክፍፍሉን ሁሉ እውነተኛ መውደድን ወደደ። ለዚህ አይነቱ ሰው

አላህም የወደዳቸው የአላህ ምርጥ ባሮች ናቸው። የዱንያ ላይ ችግሮች፣ ፈተናዎችና መከራዎች በሽታዎችም ሆኑ ሌሎች እኛን የሚጎዱ የሚመስሉን ክስተቶች የፈጣሪያችን የአላህ ሱብሓነ ወተዓላ ይሁንታ ያለባቸው ሊጎዱን ሳይሆን ሊጠቅሙን፣ ሊሰብሩን ሳይሆን ሊያሻሽሉን የመጡ ሽልማቶች ናቸው፤ አላወቅንበት ሆኖ ሰብር አጣን እንጂ ከሙሲባዎች የምናገኘውን ጥቅም ተገንዝበን በሆነ ኑሮ ሙሲባዎችን ባልጠላን ነበር። የአላህ ስብሓነ ወተዓላ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ አንድን ሙእሚን ችግርም ሆነ መከራ በሽታም ይሁን ሐዘን፣ ሌላው ቀርቶ ሓሳብ እንኳን አያገኘውም በዚህ ባገኘው ነገር ኃጢአቱ የሚረግፍለት ቢሆን እንጂ። የሙሲባን ጥቅም የተረዱ ቀደምት ሶሓቦች ችግርን እንደ ድሎት ኑረዋል። ሐዘንን እንደ ደስታ አጣጥመዋል። አንዱ የጥበብ ሰው ሲናገር በዱንያ ላይ ሙሲባዎች ባያገኙ ኑሮ አኼራን የምንወርደው ባዶ እጃችንን ሆነን ነበር ይላል። ሙሲባዎች ኃጢአትን ያረግፉልናል፣ ወንጀላችንን ያጥቡልናል፣ ደረጃችንን ከፍ ያደርጉልናል። ትዕግሥቱ ካለን ሙሲባ ወይም ፈተናና ችግር በበዛብን ቁጥርም ብዙ ምንዳ አለን። በእምነት መንገድ አላህ ስብሓንሁ ወተዓላ የሚወደውን ሰው ነው የሚፈትነው። አማኝም እንደ እምነቱ ጥንካሬ ፈተናና ችግር ይበዛበታል። ነቢያችን አለይህ ሰላቱ ወሰላም በላእ ወይም መከራ በብዛት የሚያገኛቸው ሰዎች እነማን ናቸው ተብለው ተጠየቁ። ነቢዩም አለይህ ሰላቱ ወሰላም ሲመልሱ ነቢያት ናቸው። ቀጥሎም እነሱን በኢማን የሚመስሉት ወይም የሚመሳሰሉት፣ ቀጥሎም እነሱን የሚመስሉት ሰውየው እንደ ኢማኑ ደረጃ ይፈተናል። በዲኑ በጠነከረ ቁጥር ብዙ ፈተና ያገኘዋል። በዲኑ ዝቅተኛ ደረጃ ላይ ያለው በዲኑ ልክ ፈተና አለበት። ችግርና መከራ ባንድ የአላህ ስብሓነሁ ወተዓላ ባሪያ ላይ መውረዱን አያቆምም ያ የአላህ ባሪያ ካሳለፈው ኃጢያት ነጻ ሆኖ በምድር ላይ እስኪሄድ ድረስ ብለዋል ነቢያችን ዓለይህ ሰላቱ ወሰላም። ሙሲባዎች ሌላም ልብ ያላልናቸውን ጥቅሞች ይዘዋል። ለሙሲባ በምንሰጠው የምላሽ ዓይነትን የኢማናችንን ልክና ማንነታችንን እናውቃለን። ሙሲባዎች ባገኙን ቁጥር ንቃትን እናገኛለን፣ በጥንካሬም እንጨምራለን፣ ለሕይወት ፈተናዎች እንደነድናለን። የዱዓ አይነቶችንም እንለምዳለን። የተወሰነ ሙሲባ ቢያገኘንና ስንሰራ ከነበረው የአምልኮ ሥራ ብንቀንስ በፊት በጤና ጊዜ የምንሠራውን ያህል ምንዳ የምናገኝ መሆኑ አላህ ስብሓንሁ ወተዓላ ለባሮቹ ከዋለው ረሕመት ይጠቀሳል። ሌላም እናክል፣ ሙሲባ ቢያገኘን በእምነት ወገኖቻችንም ሆኑ ሌሎች ሰዎች ያዝኑልናል፣ ርኅራሄና ፍቅርም ይሰጡናል፣ በዱዓም ያግዙናል። በሙሲባዎች ስለ ታሰርን ብቻ ሸረኛ ሰው ከሆንን ሸርን በራሳችን ላይ ከማብዛት እንድናለን። ኸይረኛ ወይም በጎ ሰሪ ከሆንን ደግሞ በፊት እንሠራው በነበረው ልክ እናገኛለን። ታዲያ እውነታው ይህ ከሆነ ሙሲባዎች ጠቀሙን እንጂ መች ጎዱን? ነፍስ ዘሩብን እንጂ መች ገደልን? ችግራችን የሚነኩንን ችግሮች ላይ ላያቸውን እንጂ ውስጣዊ ጥቅማቸውን አናስተውልም። የመከራ መጥፎ ጎኑን እንጂ በጎ ጎኑን አንመለከትም። በእኛ በሰው ልጆች ላይም አላህ ስብሓንሁ ወተዓላ የሚያደርገውን ፍትሐዊነትና እዝነት አንገነዘብም። ችግር የአላህን ኃያልነት፣ የእኛን ደካማነት አሳየን እንጂ ምን አደረገን? ነገሮች በአላህ እንጂ በእኛ ፈቃድ እንደማይሆኑ አብራራለን እንጂ ምን በደለን? ችግር ራሱ ምን እንደሆነ አስተማረን። ችግርን በችግረኞች ቦታ ሆነን እንድናይ እድል ሰጠን። በዚህም የሰዎች ችግር ሊገባን ቻለ። ሰብር ወይም ትዕግስት ትልቅ ዒባዳ ነው። በሰብር መታነጽ ደግሞ ትልቅ ኢማንን ይጠይቃል። ሰብር የኢማን ውጤት ነውና ይበልጥ ታጋሽ የሆነ ሰው የተሻለ ኢማን ያለው ነው ማለት ይቻላል። እምነት በውስጡ የሰረጸ ሰው የዱንያ ላይ አጠቃላይ ሙሲባዎች የእድገቱ መሰላል እድሎች፣ የአጅሩ ማስፊያና ማብዣ መንገዶች መሆኑን ያውቃል። በመሆኑም ችግሮችን አይፈራም፣ ለሙሲባዎች አይበረግግም። ችግራችን በሕይወት እስካለን ድረስ ክፉ እንዲነካን አለመፈለጋችን ነው። ችግር እንኳን ቢመጣ ሌላውን እንጂ እኛን የሚነካን አይመስለንም። ጤና ድሎትና ደህንነት ለኛ፣ ችግር፣ በሽታ፣ ስደት፣ ርዛት፣ ሐዘንና ውድቀትን ለሌላ እንደ ተፈጠሩ አድርገን እናስባለን። ለዚህም ነው ዛሬ አንድ ችግር ሲያጋጥመን መፍትሄ ማፈላለጉን ትተን ሰማይ የተደፋብን ያህል የምንተክዘው፣ ችግርንም የሞት ያህል የምንጠላው ሙሲባንም ከአደገኛ ጠላታችን ተርታ የምንመድበው አልተረዳን ሆኖ ነው፣ እንጂ ደስታ ከመከራ ውስጥ ይወለዳል። የተኮረኮመ በድሎት ካደገው በላይ ጥንካሬ ይኖረዋል። ሕፃን ልጅ በመቆም የሚጠነው ብዙ ወድቆ ከተነሳ በኋላ ነው። ተርበው የበሉት ምግብ ይጣፍጣል። ተጠምተው የጠጡት ውሃ ያረካል። ላብን አንጠፍጥፈው ያገኙት ገንዘብ ይጥማል። ወድቀው ተነስተው ተቸግረው ያገኙት ነገር በረከት አለው። የችግርን መጥፎ ጎኑን ብቻ አናስብ። የፈተና ጨለማ ክፍሉን ብቻ አንመልከት። ሰው በመታሰሩ የነጻነትን ጥቅም ይረዳል፣ በመታመሙ የጤናን ዋጋ ያውቃል። በመቸገሩ የችግረኛ ችግር ይገባዋል። የሰብር ጥቅሙም ሆነ ደረጃው ሲበዛ ትልቅ ነው። ለዚህም ነው ምስል አላህ ሱብሓነሁ ወተዓላ ግዴታ ካደረገብን ከሰላት ጋር አቆራኝቶ በቁርአን ውስጥ በተደጋጋሚ ስለ ሰብር ያወሰን እንዲህ ይላል።

አሊያም በዱንያ ሕይወቱ የሆነ ችግር አግኝቶት የሚያማርር አላህን የሚወቅስ የሚናደድና ምንም ጥቅም ላያስገኙለት ነገር ፈጣሪውንም በሰዎች ላይ የሚከስሰው፣ መማረሩም ሆነ ወሬ ማብዛቱ ቢጎዳው እንጂ አይጠቅመው፣ ላጋጠመው ችግርም መፍትሔ አይሆንለትም። ችግሩም ከአንድ ወደ ሁለት ያድጋል እንጂ አይቀንስለትም። የዚህ አይነቱ ሰው መቼም ቢሆን የተሻለ ነገር አያገኝ፣ በአጅሩ ቁልቁል ይወርዳል፣ ለችግሩ መፍትሄ ያጣል፣ አላህም ይቆጣበታል። የሰው ልጅ በመናደዱ በመቆጣቱና በመማረሩ በአጠቃላይ ሰብር በማጣቱ ትርፉ አላህን ማስቆጣትና እራሱንም ሌላ ቀውስ ውስጥ መክተት ነው። ሰው ሰብር በማጣቱ ሌላ ምንም አዲስ ውጤት ላያመጣለት ነገር በአማረ ሁኔታ መታገስና ነገሮችን በውዴታ በመቀበል ፈጣሪውን በማመስገንና በማወደስ ይበልጥ ወደሱ መቅረብ ይኖርበታል። አላህ ሱብሓነሁ ወተዓላ ታጋሾችን ይወዳልና በዚች ዓለም ላይ ለመኖር ትዕግሥት ወሳኝ ነገር ነው። ካልሆነ የሰው ልጅ በገዛጁ የተሰጠውን ትንሽና አጭር ዕድሜ የባሰውኑ ያሳጥራታል። ዘመን ጊዜ ቢከፋባቸው የማይከፋቸው ዱንያ ያላትን ሙሲባ ሁሉ አምጥታ ብትጭንባቸው ምንም የማይመስላቸው በርካታ ድንቅ ሰዎች ዓለማችን ላይ አልፈዋል። እነሱም በማንኛውም አይነት ችግር ውስጥ እጅ የማይሰጡ፣ በዓላማቸው የሚጠኑ፣ በመሠረታቸው መሬት የያዙ ናቸው። ዱንያ ብታሳመማቸው አይታመሙላትም፣ ብትገድላቸው አይሞቱላትም። ከአንዱ ችግር ወጥተው ሌላ ችግር ቢያገኛቸው ቀዝቃዛ ውሃ የተቸለሰባቸው ያህል የሚረኩና እንዲህም የሚሉ የሚመስሉ አሉ። ጽናት ጥንካሬን ስለማያውቅ ጊዜ እኔን ይፈትነኛል፣ ጉልበቱንም ያሳየኛል። እኔ ደግሞ በምላሹ ትዕግስት የቱን ያህል ጥንካሬ እንዳለው አሳየዋል አንቺ ድንያ ሆይ፣ እኔን የምትፈትኝበትና የምታዋረጅበት ተጨማሪ ነገሮች ካለሽ ግድ የለም ጨምሪልኝ። አላህ ስብሐንሁ ወተዓላ የእኔ በሚላቸው ሰዎች ላይ ፈተና ያበዛል። ከተፈታኞችም ነቢያት የመጀመሪያውን ደረጃ ይይዛሉ። ነቢዩላህ አዩብ የገዛ ባለቤታቸውን ጨምሮ ሰው ሁሉ እስኪሸሻቸው ድረስ ለዓመታት በበሽታ ማቀል በደረሰባቸው በሽታና ችግር እንዲያማርሩና አላህንም እንዲክዱ ከሸይጣን በኩል ተደጋጋሚ ጥያቄዎችና ውስውሳዎች ቢቀርብላቸውም እርሳቸው ግን በማሳፈር ነበር የመለሱት። ቀደምት ነቢያትም ሆኑ ሰለፎች፣ መልካም የእምነቱ ሰዎች የዱንያ ላይ ሕይወታቸው ከመጀመሪያ እስከ መጨረሻ በፈተናና በችግር የተሞላ ነበር። ይታመሙ፣ ይታሰሩ፣ ይራቡ ይሰደዱና ይንገላቱ ነበር። አብዛኞቹ ቤትም ሆነ የሚሳፈሩት እንስሳ አልነበራቸው። የዱንያ ጸጋዎችንም አልተቋደሱ። ነገር ግን ይህች ዓለም ከነሱ በላይ ውስጣዊ ሰላምና እርካታ ያላቸውን ሰዎች ፈጽሞ አላስተናገደችም። ለአላህ ነቢያትና ለምርጥ ሰዎች ያልተመለሱ የዱንያ ላይ ሙሲባዎች

ወለማ ያዕለሚላሁ ለዚነ ጃሀዱ ሚንኩም ወያዕለመ ሷብሪን። በእውነቱ አላህ ከእናንተ እነዚያን የታገሉትን ሳያውቅ ሳይለይ ታጋሹንም ሳያውቅ ገነትን ልትገቡ አሰባችሁን? ሱረቱ አሊ ዒምራን አንቀጽ 142 ለጥቂት ጊዜ ብቻ እንታገስ ትልቅ ድልን እናገኛለን። ትንሽ ሶብር እናድርግ፣ ታላቅ ስኬትን እንጐናጸፋለን። ትዕግስት ይኖረን፣ በመጨረሻም ጣፋጭ ፍሬ እንቀምሳለን። የቀደምት ሰዎችን ታሪክ መለስ ብለን እናንብብ፣ ትልቅ ትምህርት እናገኝበታለን። ረሱላችን ዓለይህ ሰላት ወሰላም እና ምርጥ ሶሓቦቻቸው ከተወለዱበት ቀዮ ለዓመታት ተሰደው ቆዩ። ኋላ ላይ በድል ወደ መካ ሊመለሱ የቻሉት ከአስር ዓመታት እልህ አስጨራሽ ትግልና ትዕግሥት በኋላ ነበር። አንሰራርተውም አንድ ምእት ዓመት ባልሞላ ጊዜ ውስጥ በታሪክ አቻ ያልተገኘለትን ኢስላማዊ መንግሥት መሠረቱ። ኢማም አሕመድ ኢብኑ ሐንበል ለዓመታት በእስር ቤቱ ማገቡ እንኳን ሰው ዝሆንን ሊጥል በሚችል አለንጋም ተገረፉ። ከእስር ቤት ሲወጡ ግን ከአራቱ የዓለማችን የመዝሐብ ኢማሞች አንዱ ሆኑ። ኢብኑ ተይሚያ በእስር ቤት በሰበሱ፣ ለዓለማትም የአልጋ ቆራኛ ሆነው ከረሙ። ድነው ሲነሱ ተዝቆ የማያልቅ ዕውቀት ለዓለም ሕዝቦች አበረከቱ። ከዘመናችንም ሰዎች መካከል ማንዴላ ለ27 ዓመታት በእስር ቤት ማቅቁ። ከዚያ ሲወጡ ከታላላቅ የዓለማችን የሀገር መሪዎች አንዱ ለመሆን በቁ። ታላቅ ስብዕናን የተጎናጸፉት የዓለማችን ሰዎች ከእስር ከሕመምና በርካታ መከራዎች በኋላ በዚያው ተንኰታኩተውና ወድቀው አልቀሩም። ራሳቸውንም ሆነ ሕዝቦቻቸውን ለታላቅ ድልና ነፃነት አብቅተዋል። ማርቲን ሉተር ኪንግ፣ ጋንዲና ሌሎችም ከነዚህ ይጠቀሳሉ። ፈተናዎች እድሜ ልካችንን የሚከተሉን የሕይወታችን ክፍሎች ናቸው። በመሆኑም ሊደርስብን ለሚችል ሙሲባ ሁሉ የቅድሚያ ዝግጅት ልናደርግ ይገባል። የደረሰብን ሙሲባ ሙሲባ ስለመሆኑ እንኳን መዘንጋት እስክንችል ድረስ በኢማን ልንጠነክር ያስፈልጋል። አላህ ስብሓንሁ ወተዓላ ለታጋሾች ያስቀመጠውን ምንዳ እናስብ። አላህ የብዙ ነገሮችን ምንዳ ሲገልጽ የታጋሾችን ግን ኢነማ ዩወፋ አሳቢሩነ አጅረሁም ቢገይር ሒሳብ፣ ታጋሾቹ ምንዳቸውን የሚሰጡት ያለ ግምት ነው ይላል። በላቸው ሱረቱ ዙመር አንቀጽ አስር ሲል ነው ቃል የገባው። ይህ የሚያመላክተን ቢኖር ታጋሾችን በምንዳ የሚስተካከል አለመኖሩን ነው። አንድ ችግር በሚያገኘን ወቅት ከኛ በላይ ወደ ተጐዱት ሰዎች እንመልከት። ወደ ሌሎችም ጠጋ ብለን ብሶት ችግራቸውን እናዳምጥ። ያኔ ይህም አለ ለካ እንላለን። የደረሰብን መከራም እጅግ ቀላል መሆኑን እንረዳለን። ዛሬ ዛሬ በየቦታው የሚሰሙት ከምስጋና ይልቅ በትንሽ ትልቁ ሁሉ የሚያማርሩና የሚያጉረመርሙ ድምጾች ናቸው። ሁሉም የራሱን ችግር አጋኖና አግዝፎ ይመለከታል። ተወኝ ባከ የእኔ ከሁሉም ይብሳል ሲል ይደመጣል። ይህ ሁሉ በእርግጠኝነት የሚያመለክተን ቢኖር የኢማን ድሆች መሆናችንን ነው። ሰዎች ሆይ አላህን እንፍራ። ያካበበን ለከት የለሽ ጸጋ ዘንግተን በትንሽዋና በአንዷ ቀን አደጋ ለዘላለሙ አናማር። ሰው ትዕግስት አጥቶ ቢናደድና ቢቆጣ ያለፈውን ነገር አይመልስም የሞተን ከቀብሩ አይቀሰቅስም ፈጣሪያችን አላህ ስብሓነሁ ወተዓላ በእኛ መጎዳት የሚጠቀመው ምንም ነገር የለም እሱ ፍጹም ከኛ የተብቃቃ ነውና ትዕግስት በማጣታችን ብቻ ሰላማችን ይታወካል ጤናችን ይቃወሳል የህይወት መስመራችን ይበላሻል ሶብር ባለማድረጋችን የሚወደንና የምንወደው ጓደኛችን ይጎዳብናል፣ ጠላታችን ደግሞ ይደሰትብናል። እስቲ ታግሰንም ሆነ ተቆጥተን ልዩነቱን ለማየት እንሞክር፣ ልዩነቱንም እናነጻጽር። ስጋችን ደካማ ነውና ነገሮች ከአቅማችን በላይ ሊሆኑና ሊፈታተኑን ይሞክራሉ። ሙሲባዎችን የምንፈራና የምንርበተበት ከሆነ ውድቀታችን ይፋጠናል። እኛን የሚያገኙን ችግሮች ሁሉ ቀድመው የተጻፉ ናቸው፣ ብንሸሽም አናመልጣቸው። ችግር በባህሪው ከትልቅ ወደ ትንሽ እየተሸራረፈ ይመጣል። ያገኘን መከራ ለዘላለሙ የሚቆይብን አይምሰላል። የዛሬን ቀን ብቻ አንመልከት።

ከገንዘቦችም ከነፍስም በማቀናነስ በርግጥ እንሞክራችኋለን። ሙሐመድ ሆይ ታጋሾችን አበስር። እነዚያን መከራ በነካቻቸው ጊዜ እኛ ለአላህ ነን ወደ አላህም ተመላሾች ነን የሚሉት እነዚያ እነርሱ ከጌታቸው የሆኑ ምሕረቶችንና ችሮታዎችን ያገኛሉ።